የዱሮ ማለት አስፋልት የለም ነበረ። ውሃ ራሱኮ የወንዙ በጣም ቅርብ ነበረ፣ ግን እንደ አሁን የለም ነበር። እኛኮ አሁን ማንኛው ቤት አሁን ውሃው የፈልግ ይገኛል። እስባቱ ያው በየቦታ እስባት ነው። ኤርፖርቱ ተሰራ፣ ኳስ ሜዳ ተሠራ፣ ሁሉም ነገር ተሰራ። ቆንጆ ነው። የመቶ ዓመት እቅድ ነው። ዛሬ ላይ ሆነው ትላንትን በማነጻጸር አሁን ላይ የተሻለ የልማት ፍላጎታቸው እየተሟላላቸው ስለመሆኑ መስካሪ ሆነው ሀሳብ ያጋሩን የሶማሌ ክልል ነዋሪዎች ናቸው። ክልሉ ከለውጡ በፊት በርካታ የልማት ጥያቄዎች ያሉበት ከልማት ይልቅ ችግሮች የሚበረቱበት እንደነበር የሚያነሱት ነዋሪዎቹ አሁን ላይ ያተለውጦ የተሰሩ የልማት ስራዎችም የእነሱን ተጠቃሚነት ማረጋገጥ የቻለ መሆኑን ይጠቅሳሉ። ለውጥ ከመጣ በኋላ ከፍተኛ ለውጥ አለ ብለን በጅግጅጋ ሳይሆን ጅግጅጋ ብቻ ሳይሆን በሌሎች አስራ አንድ ዞኖች አሉ። በሶማሊያ ክልል ስሪ ያሉ ሲቲ ዞን አለ፣ ሊበን ዞን አለ፣ አፍደሮም አለ። የተለያዩ ሰርፍ የተሰሩ ናቸው። ከ50 60 አመት በፊት እዚህ ነው የተወለድኩት። እቺ ከተማ በጣም በጣም ወንዛ አላት። ኤሮፖርት፣ ቆንጆ ኤሮፖርት አላት። ሁሉም ነገር አለ። ዕርሻ አላት። ሁሉም ነገር በሽበሽ ነው። በጣም አሪፍ ነው። የዱሮና የአሁን አንድ አይደለም። እኛ አሁን ጫፍ ላይ ደረሰን። የዱሮ ማለት አስፓልት የለም ነበረ። ውሃ ራሱ ኮ የወንዙ በጣም ቅርብ ነበረ፣ ግን እንደ አሁን የለም ነበረ። እኛ ኮ አሁን ማንኛው ቤት አሁን ውሃው የፈልግ ይገኛል። ማንኛው ቤት ቦምባው ንጹህ ነው። እንደገና ደግሞ የሚነገኘው ውሃው ባለፉት ጥቂት ዓመታት የተሰሩ የልማት ሥራዎች ክልሉ መቀመጫ ጅግጅጋ ከተማም የተሻገረ ነው። ልማቱ ሌሎች የክልሉ ከተሞችን የዳሰሰ ሆኖ ለነዋሪው ምቹ ሁኔታን የፈጠረም ሆኗል። ከለውጡ በኋላ በተለይም በፌዴራልም በክልልም የሚተገበሩ ትላልቅ እና ሰፋፊ ፕሮጀክቶችና የነበራቸው መሬት ሀብትንም ወደ ልማትና ለህሰብ አገልግሎት የሚውሉበት የተደረገበት ሁኔታዎች አሉ ነው ሰፋፊ የሆነ የመስራት ልማት ስራዎችም እየተሰሩበት ሁኔታዎች አሉና። ሶማሌ ክልል ከተሞች ከለውጥ በኋላ ለውጥ ተጠቃሚ ሆናል ከሚባሉ ከተሞች ከተማዎች የሶማሌ ክልል ከተሞች አንዱ ተጠቃሽ ናቸው። ከተማ ውስጥ ለውስጥ አስፋልት ተሰርቶ አያውቅም። ቀብሪ ዳህር ላይም ውስጥ ለውስጥ አስፋልት የለም። ጎዴ ላይ እንደዚህ ውስጥ ለውስጥ አስፋልት አልነበረም። ጅጅጋ ላይ በብዛት አስፋልቶች አልነበሩም። አሁን ግን በብዛት ለውጦች እየተሰሩ ነው ያሉት አስፋልቶች እየተስፋፉ ነው ያሉት። ለውጡ የክልሉን ተጠቃሚነት ይበልጥ ያረጋገጠ መሆኑን የሚጠቅሱት ነዋሪዎቹ ምንም እንኳን አሁንም በክልሉ የቀሩ የልማት ስራዎች ቢኖሩም በአጭር ጊዜ ውስጥ መሰል ስራዎች መከናወናቸው ግን የሚደነቅ መሆኑን አንስተዋል። ዲቨሎፕመንት፣ አሁን እንደ ዱሮ አሁን የተሻለ ሁኔታ ሰው ህዝብ ወረ ልማት ሰርቶ ኢንቨስትመንት እየተደረጋል። ሁሉ እንደዚህ አይነት የሚታይ ከተማነት ከአሁን በፊት እንኳን ባጃጅ መካሄድ እራሱ አልቻለንም። ዛሬ ሰፊ መሬት ሰፊ መንገድ ጥሩ ጥሩ ነው። የመቶ ዐመት እቅድ ነው ይሄ እኔ ብዬ የማሰበው፣ የመቶ ዐመት እንኳን የእኛ ልጆች ልጆች ማለት ነው የሚደው ልማት ነው። የቀራቀራ እንትን ደግሞ እነ እንጠብቃለን። ትንሽ የቀራቀራ አለ እነ እንጠብቃለን በሌላ በኩል የአርብቶ አደሩን ሕይወት መለወጥ የሚችሉ ትልልቅ ፕሮጀክቶች ተሰርተው ዛሬ ላይ ክልሉ አምራች እንዲሆን የተደረገበት መንገድም የለውጡ አንዱ ውጤት ተደርጎም ይገለጻል። አሁን ላይ በክልሉ ወደ 18 የመስኖ ፕሮጀክቶች እየተሰሩ ሲሆን ከእነዚህ ውስጥ ደግሞ ግማሽ ያህሉ ተጠናቀዋል። ይህም አርብቶ አደሩን ከፊል አርሶ አደር መሆን እንዲችሉ ያደረገም ነው። ሰፊ ያለው የአርብቶ አደር ሕዝቡ ተጠቃሚ የሚያደርግ ፕሮጀክቶች ናቸው። ከለውጡ በፊት የነበረው ሁኔታ ለመቀየር ከለውጡ በኋላ ያለን ውስን ሀብት ለመጠቀም ሰፊ ያለው ቁጥር ህዝብ ተጠቃሚ ማድረግ ይችላል ለማለት ይቻላል። በክልሉ ያሉ ወንዞችና የከርሰ ምድር ውሃን በመስኖ ጥቅም ላይ እንዲውሉ በመደረጉ ዛሬ ላይ በክልሉ ከዓመታት በፊት ሲታረስ የነበረውን መሬት ሽፋን ከፍ ማድረግ ተችሏል። ከለውጡ በፊት አጠቃላይ በክልሉ ይታረስ የነበረው መሬት ከአራት መቶ ሺህ የማይበልጥ ነበር። ኦልሞስት አጠቃላይ ከአራት መቶ ሺህ የማይዘል መሬት ነበረ የምታረሰው እና ከዛም ደግሞ ይገኘ የነበረው ከአስር ነጥብ አምስት እስከ አስራ አንድ ሚሊየን ያልበለጠ ምርት ነበረ ሲሰበሰብ የነበረው። እንግዲህ በዚህ ከለውጡ በኋላ ከዛ ከአራት መቶ ሺህ አንስተን ኦልሞስት ዘንድሮ ወደ ዘጠኝ መቶ ሰባ ሺህ አካባቢ ነው አርሰን፣ በሰብል የሸፈን ነው። የሚቀሩን ነገሮች የሉም እያለን አለም፣ የሚቀሩ በጣም ብዙ ስራዎች አሉ። በልማት በኩል፣ በጸጥታም በኩል፣ በኢኮኖሚም በኩል፣ በሶሻልም በብዙ ነገሮች የሚቀሩ ነገሮች አሉ መሰራት ያለባቸው እየሰራን ነው ያለ ነው። ከማህበራዊና ኢኮኖሚያዊ ጉዳዮች ባለፈም በለውጡ በፖለቲካው የክልሉ ተሳትፎ ይበልጥ የተረጋገጠበት መሆኑም ይነሳል። በተለይም ክልሉ በፊት በፖለቲካው ተሳትፎ እንደ አጋር ሲታይ የነበረበት ሁኔታ ተቀይሮ አሁን ላይ በሀገራዊ ጉዳዮች ላይ እኩል ተሳታፊ መሆን የቻለበትም በለውጡ የተገኘው ውጤት ተደርጎም ተመላክቷል።